ጳጳሱ ትክክል ነው የተናገሩት። ሲኖዶሱ ራሱ በመንፈስ ቅዱስ አይደለም የሚመራው፣ በስልክ ነው። በስልክ ነው። አትሰበሰቡም፣ የሆነ ነገር አታርጉ፣ አለብዛ እናንተ ላይም እንጽፋለን፣ እናወራለን ሲባል ከዛ በኋላ ይሰበሰባሉ። እነዚህ ያልተቀጡ ያልታረሙ ያልተቆነጠጡ ጠዋት የሚዘምሩ ማታ የሚዘፍኑ፣ ጠዋት የሚያስቀድሱ ማታ የሚረክሱ በአንድ እጃቸው ለታቦት በአንድ እጃቸው ለጣቦት የሚሰው፣ ሹመትም አይኖራችሁ፣ እውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ። ማርያም ስላለችሁ ብቻ ደስ ሌላችሁ ይገባል። እሷ ስላለችን ይበቃል። ክርስቶስ ተንሳ እሙታን በአቢይ ኃይሎ ስልጣን አሰሮ ለሴጣን አጋዞ ለአዳም ሰላም እመዘሰ ኮነ ፍሥሓ ወሰላም። ሰላም ጤና ስጥል፣ እንደተከበራችሁ የኢኦቲ ሪአክት ሰዎች ይደምቃችሁልኝ። በአዲስ ቪዲዮ ተመለሽ ወጥቻለሁ ዛሬም እንግዲህ ያው እንደሚታወቀው አንዳንድ ቤተክርስቲያን ላይ ካልተላተቡ ቤተክርስቲያን ካልሳደቡ ሆዳቸው የማይሞላ ከእርሳቸው የማይሞላ ሆዳቸው አምላካቸው ነውራቸው በክብራቸው ላቸው አንዳንድ ሰዎች እንዳሉ የሚታወቅ ነው። ከነዛ መሃል ደግሞ አንዱ ፓስተር በጋሻው በመባል የሚታወቅ በፊት ኦርቶዶክስ የነበረ አንድ ግለሰብ ተራ የሆነ ሰው ነውና፣ ዛሬም እንግዲህ ቅዱስ ሲኖዶስ ቅዱስ በመንፈስ ቅዱስ አይመራም። እነዚሁም ደግሞ አቡነ ገብርኤል ትክክል ናቸው። የክርስቲያን ትሰደባለች ትገፋለች ተገፋለች የሚል ነገር በቪዲዮ ቶ ሲናገር ማንም ምንም ያሉ ነገር የለም። ዛሬ እሱን የምንመለከት የሚሆነው ይሄ ቪዲዮ ብዙ ሰው ያደርሰው ብዙዎች መልስ ሰጡበት ስለሚገባ፣ ሁላችሁም ይህ ቪዲዮ ላይክና ሼር እያደረጋችሁ ለሚመለከቱ አካል በሙሉ እንድታደርስ መጠየቅ ፈልጋለሁ። እነዚሁም ደግሞ አቡነ ገብርኤል አስመልክቶ የምራው ሽ ሀገረ ስብከት እንግዲህ ያወጣው መግለጫ አለ ወይም ያውቃ መግለጫ አለ። ዛሬ እሱንም የምንመለከተው የሚሆነው ሁላችሁም ቪዲዮ ላይክ ማድረጋችሁ እንዳትረሱ። እስቲ በዚህ ቪዲዮ እንጀምር። ሰብስክራይብ ድንማትለው ለምንድን ነው የማታደርጉት? የቅድስት ድንግል ማርያም ወዳጆች ይህንን ቪዲዮ በፍጹም እንዳታሳልፉት። ኮሜንቱን ማርያም ማርያም ማርያም እያላችሁ አጥለቅልቁት። ይህን ቪዲዮ እንዳየትን እንመለስ። እዩ ማርያምን ሲያመልኳት Jesus. ይህን እኮ ስለ ኢየሱስ ተናገር ብትለው ሁለት መስመር አይናገርም። ስለ ማርያም ግን ሲናገር እንጥሉ ሊወርድ ነበር። ይሄ ነው እንግዲህ ከክርስቶስ ኢየሱስ መስቀል ላይ ዓይንን አዙሮ ወደ ማርያም የሚያስደርግ አምልኮተ ማርያም ወይም አዚም ይባላል። አየህ የእመቤታችን የቅድስት ድንግል ማርያም ፍቅር ከውስጥ ሲገባ በዚህ ልክ ታመሰግናታለ። የብርቱካንን ጣም ቀምሶ የማያውቅ ሰው ስለ ብርቱካን ጣም ሊያወራ አይችልም። ቅድስት ድንግል ማርያምን ወደሃት፣ አግኝተሃት፣ ቀርበሃት፣ ለምነሃት፣ ተማጽነሃት በምልጇ በረድኤቷ ተጎብኝተ ካላየኸው በስተቀር ልክ እንደዚህ ወንድማችን የቅድስት ድንግል ማርያምን ክብር ልትናገር አትችልም። እምር የማርያም ወርቅ ተሻገር እመቤታችን ቅድስት ድንግል ማርያምን በዚህ ልክ ከፍ አድርጎ ሁልጊዜ ያለ መሰልቸት፣ ያለ መድከም፣ ያለ መታከት የሚያመሰግናት ስለተደረገለት ጣዕሟን፣ ፍቅሯን ስለሚያውቀ ነው። ወንድሜ እመቤታችን ቅድስት ድንግል ማርያምን ጣዕሟን፣ ፍቅሯን ካላወቅክ በስተቀር ልታመሰግናት አትችልም። ገጠ የምንመለከተው እንግዲህ የሰሜን ሸዋ ሀገረ ስብከት የሰጠው አንድ መግለጫ አለ። አቡነ ገብርኤል ትክክል ናቸው ብሄር ተኮር ተጥላቻ የሚል ነገር ሰጥቷል። እና እስ እሱን እንመልከት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 የምንናገረው ንግግር አጋንን ባንናገር ሰዎች ላይ የምንፈጥረው ከፍተኛ ክፍተት እንደሆን ልናስተውል ይገባል። ታገዱ የሚል ቃል አልተመለከት ነው ይቆዩ እዛ። ቤተክርስቲያን ቀጣዩን ነገር ደግሞ ታሳውቀናለች። ጅግ በጣም በጣም በጣም በጣም በጣም በጣም ጥንቃቄ የሚያስፈልግበት ሰዓት ላይ እንደደረስን ክርስቲያኖች ልታስተውሉ ይገባል። ነገ ሊመጣ ያሰበው ችግር ከዚህ በላይ አስከፊ ስለሚሆን ቤተ ክርስቲያን እና ሊቃውንቱ ችግሩን እንዲፈቱት እናደርግ እንጂ እኛ ጨዋ ምእመናን፣ አንደበታችንን ዘግተን ከቤተ ክርስቲያን ጎን መቆምን እንጂ ጅግ ስድብ፣ ፀያፍ ነገሮችን ከመናገር እንቆጠብስል ስል መልእክቴን አስተላልፋለሁ። ይቆያል። እንደምታዩት እንግዲህ ጉዳዩን አንዳንድ ሰዎች መዘው ወደ ብሄር እየወሰቱ ነው የሚገቡት እና ያው በዚያ ሸፍኑ ለማሳለች ይመስለኛል። ቅዱስ ዮሐንስ እንግዲህ ያስተላለፈው ውሳኔ አለ። ይኸውም እንግዲህ ትላንት አንድ ይችላል ነበር ለቢካ ላይ ያችሁ ቅዱስ ዮሐንስ እንግዲህ ያስተላለፈው ውሳኔ ምንድን ነው? ይጣላ ይሄ ነገር ለቀነቀጠሮ የሰጠው ይጣላ፣ ትምህርቱ ሙሉ ይሰማ የሚል ነገር ነው። እሳቸው ብቻ ሳይሆን ሆነ አቡነ በርናባስን እነዚህም ደግሞ አንድ አባት ነው ጨምሮ ሶስት ጳጳሳትን እንግዲህ አግዷል። ቅዱስ ዮሐንስ ገቢ እንዳያወጡ እንደሰማሁት ሰው ይሄ ነው። ታርቶስ እስኪመለስ መጠበቅ ነው እንጂ ቶሎ ቶሎ ብሎ ወዲያ ወዲያ መግለጫ ማውጣት ትክክል አይመስለኝም እና ነገር የሆነ ደግሞ ወደ ብሄር መብዘቱም ትልክ አይደለም። ከእኛ ምዘት ጥፋት ካለ እንደዚህ አይደረግም። እናንተ ደግሞ ወደ ብሄር እያስገባቸው ሰዎችም ትልክ አደላቸው ከእናንተ አይጠበቅም ይሄ ነገር እና በዚህ ጉዳይ እንግዲህ እናንተን ማሳስቀምጡበት። ሌላው ደግሞ የመጣሁበት ዋና አላማዬ የበጋሻ ጉዳይ ነው። በጋሻው እንግዲህ ቤተክርስቲያን በመታለም የቤተክርስቲያን እንግዲህ የወገብ ላይ ቅማል ሆኖ ሆዶ ላይ ማሶየ ነው፣ ግልጽ ለመናገር ካስፈለገ እና ቤተክርስቲያን ካልተሳደበ ካልተናገረ ክርስቲያኖችን ካልሰደበ ምንም የሚያወራሰው ሰው ነውና፣ አሁንም እንግዲህ ቪዲዮ መሃል ላይ ያቆምን፣ ቃል በቃል ክርስቲያን ሲሳደብ የማሰማችሁ የሚሆነው በአቡነ ገብርኤል የተናገረው ነው። እንመልከት። ስድቡን ሰምተዋል። በጌታ በኢየሱስ የስድብ ናዳ፣ የስድብ ውርጅብኝ። ይሄ በማን ነው? በሃይማኖት አባት ላይ ልንገርህ። እኔ ስለማውቀው ቤቱ እዛ ውስጥ እስካለ ከሐሰታቸውና ከጥፋታቸው ጋር እስከ ተስማማህ ድረስ አንተ መላክ ነህ፣ አንተ ቅዱስ ነህ እንሰዋለህ እስክትባል ድረስ እግር ከዛ ይውጣ ወይ ደግሞ ሳት ብሎ ትንሽ እንዲህ አይነት ነገር በዛ መሃል ሆነ፣ አሰማ ከመቼው፣ ከአንቱ ወደ አንተ ነገሩ እንደሚቀየር ማመን ያቅትሃል። እና እዚህ ውስጥ መንፈስ ቅዱስ እየሰራ ነው ብዬ ልመን፣ እዚህ ውስጥ እውነተኛው አምልኮ አለ ብዬ ልመን። ይውልህ ይሄ የግለሰቦች ነው ደግሞ ይልሃል። አንዳለ ወይ ባለባሽ ይመጣናው መልስ ለ ይሄ ግለሰቦች ነው ግለሰቦች ናቸው። ግለሰቦች ቤተ ክርስቲያንን አይወክሉም። ቤተ ክርስቲያን የሚባለው ድንጋዩና የጸዱ እንትን አይደለም። በነገራችን ላይ እዚህ ጋር መያዝ ያለባቸው ወይ ባለባሽ የተባለው ማን ነው የሚሆነው ነገር ነው ማን ነው ይባለባሽ የተባለው ወይ ባለ ነገራችን ላይ የትኛውም ምዕመን ተነስቶ አይለብስም። አሁን ላይኛ እንግዲህ በተለያዩ መልክ የሰራ የለበሰ ነው እንጂ ወይ ባለ የሚለብሱት እንግዲህ ቅዱሳን ምንድን ነው ሶሪ፣ በጣም አባቶች መኖክሳን ናቸው፣ መምህራን ናቸው። ለምሳሌ ያክል እንደ አባቶች አባ ገብክናን ያሉ አባቶች ናቸው የሚለብሱት። እነዚህ ናቸው ወይ ባለባሽ ተብሎ በዚህ ልክ የሚዘለፉትና የሚነገርላቸው የአማኞች ህብረት ሰዎች ናቸው። እነዚህ ያልተቀጡ፣ ያልታረሙ፣ ያልተቆነጠጡ፣ ጥዋት የሚዘምሩ ማታ የሚዘፍኑ ጠዋት የሚያስቀድሱ ማታ የሚረክሱ በአንድ እጃቸው ለታቦት በአንድ እጃቸው ለጣዖት የሚሰው እነዚህን ለማናቸው፣ ያልተቆነጠጡ ያልተቀጡ፣ ጠዋት ጭፈራ ማታ ቅዳሴ፣ ጠዋት ቅዳሴ ማታ ጭፈራ፣ ለታቦትም ለጣዖትም የሚሰው ለማናቸው። እኛ ክርስቲያኖች ነን፣ ለጣዖት የምንሰው እኛ ነን፣ ያልተቆነጠጥን እኛ ነን። በዚህ ልክ ነው የሚናገር። ባይ ዘው ከንግግሩ ካያችሁት በቃ ንዴት ውስጥ እንዳለ ሙሉ ሙሉ ያስታውቃል። መቶ አንድ ፐርሰንት ያስታውቃል። በቃ ንዴት ውስጥ እንዳለና እንዳልወጣለት። አየህ ክርስቶስን ልስበክ ብሎ ነው የወጣ ሰውዬ እየሰበከ ያለው ግን ማን ነው? ኦርቶዶክስ ነው እየሰበከ ያለው፣ እየሳደበ ነው ያለው። ኦርቶዶክስ ተሳደባላችሁ እያለ ያለው ነው። በጣም እንትን እኮ ነው። እና ይሄን ነገር እንግዲህ አሁን ቢሆን የሚመለከተው አካል ካለ እንዲመለከት ይሄን ነገር አይተው መልስ የሚሰጥበት ምንም ከዚህ ያለ እንግዲህ የሚመለከተው አካል ካለ ይሄን እንግዲህ እኔ ወሮበላ ነው ነው በዚህ በዚህ አይ አይገልጾም አይገልጾም። ቃሉ ራሱ የቤተክርስቲያን እኮ የጀርባ ቅማል ነው ይሆንኩ ወንድማችን ለምን አስፈታነም ለምን አስራችን ለምን እዛ ጌታ ጌታ የምትለውን ሐሰተኛውን ኢየሱስ ልዩ ወንጌል ነው አሰፉን ዝም ብለው በዚህ ልክ መሳደብ አያስፈልግም ነበር። ኦርቶዶክሳዊ ጣዖት አምላኪ ጣዖት ለጣዖት የሚሰሙ ማለት አያስፈልግም ነበር። ኦኬ፣ ይሄ ብቻ ማለት አይደለም። እንቀጥል። ማን በሞተ ማን ይመለካል?

ወንዱን ልጅ ለማጥቃት የመሸገው የሃይማኖት ቤት ውስጥ ነው ልበሉ። የሃይማኖት ቤት፣ ያው ሃይማኖት ለሚለው ቃል ያጭራቸው የሚታወቅ ነው። የሃይማኖት ቤት ወንዱን ልጅ የሚያጠፋ ነው። ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ለማጥፋት ጤላት ጠላት የመሸገው የሰራው ቤት ነው። ምን ሃይማኖት ያለ ነው የሚገኘው ከጥንት ጀምሮ፣ ከጥንት የአይሁድ ሊቃነ ካህናት ምንድን ናቸው? እነዛ የቀለም ቀንድ ወገባቸው ላይ ታጥቀው ታሪክ የሚጽፉት ጻፍት የሚባሉት እነማን ናቸው? እነዛስ ቡድኖች ትንሳኤ ሙታን የለም ብለው የሚያምኑት ሰዱቃውያኑ እነማን ናቸው? እነዛስ ለወጋቸው እንሰዋለን የሚሉት ፈሪሳውያንስ እነማን ናቸው? እነሱ ውስጥ የነበረ አንጃ አይደለም እንዴ ለመስቀል ሞት አሳልፎ የሰጠው? ስለዚህ ሃይማኖት ከትላንት እስከዛሬ ድረስ ወንዱን ልጅ መጫን እሱን መጋፋት ለኢስሙላስ ለአፉስ በወንዱ ልጅ እንደሚያምን እሱ ጌታ እንደሆነ እሱ አዳኝ እንደሆነ ማውራት ፕራክቲካሊ ግን መቃወም። እያለሚገኘው ይገኘው እንግዲህ ሃይሞት የሚለው ተቋሙ ወይ ቤተ ክርስቲያኒቷ በራሱ ምንድናት ገፊ ናት፣ የሱስ ክርስቶስን ወንዱ ልጅ እንዳይመለክ መታረቅ ናት እያለ ይገኘው። ቃል በቃል ደግሞ ቅዱስ ሲኖዶስ በመንፈስ ቅዱስ አይመራም ብሎ ሲናገር ላሰማቸው እዚሁ ላይ ሲኖዶሱ ራሱ በመንፈስ ቅዱስ አይደለም የሚመራው። ተሰብስበው ምን ይበሉ መጽሐፉ ላይ የለም። ጳጳሱ ትክክል ነው የተናገሩት ትክክል ነው። አይታል ቤቱን ስለሚያውቁት እኮ ነው። መጀመሪያ ማረጋጋት አለብህ ማረጋጋት አለብህ የሆነ ነገር ከመናገር በፊት። አይዟቸው አሁን ተረጋጉ፣ አትደንግጡ ብለህ ነው የምትናገረው። የሚያስደነግጡ ነገሮች ናቸው እነዚህ። አትደንግጡ፣ ተረጋጉ፣ አንድ ነገር ልናገር ነው። ጥሩ ነው ሰማያዊውን መልአክ እኮ እንደዚህ ነው ወደ ድንግል መጥቶ እኮ አትፍሪ ነው ያለው። ፍርሃትን አርቆ መናገር የመልአክ ባህሪውን ባህሪው፣ እና አንደንግጡ። ቤዛ ኢየሱስ ነው ቤዛ ይታለ እንደ ማን ታዲያ ቤዛ አይደለችም አለ። የእሷ ቤዛነትና የእሱ ቤዛነት አረ ስለ እግዚአብሔር ማፈር ነው። ለማብራራት ደግሞ ትጀምራለ። ማፈር ነው ያለብህ የእሷ ቤዛነትና እሺ ምንድን ነው? አይ ቤዛ የሆነውን እሱን ወልዳ ስለሰጠች። አሁን ለዛ ነው ቤዛ የሆነውን ወልዳ ስለሰጠች ነው ቤዛ የተባለችው? እመቤታችን ድንግል ማርያም ቤዛ የተባለችው ቤዛ የሆነው ክርስቶስ ስለሆነች አልተባለም። እንደዛ ከሆነማ አምላክ የወለደች አምላክ ትባላ። እንደዛ አልተባለም። ከዚህ ትን ብያቸዋለሁ። የፕሮቴስታንቲዝም አካሄዱና በጣም ስህተቱ ምንድን ነው? እኛ የማንለውን ነገር ወይም ክርስቲያኖች የማይሉትን ነገር እንደሚሉ አድርገው ያስቀምጣሉ። አሁን በጋሻው እንደሚያደርገው እሱ ምንድን ነው?

ሙሴ ቤዛ ከተባለ እንትና ቤዛ ከተባለ እሷስ ዘጠኝ ወር በማሕፀኗ ተሸክም። እንዴ ይሄን ማን ካደ እኮ ትልቅ ነገር ነው። በሰው ልጆች ህይወት ውስጥ ከሆነው ነገር ሁሉ ቀዳሚውና ትልቁ ነገር ነው። ይሄ አምላክን በማሕፀን ተሸክሞ መውለድ ትልቅ ነገር ነው። ይሄ አለ በቃም ሲልህስ፣ ትጨምረና ታጠጋጋለህ፣ ትጨምረና ታጠጋጋለህ፣ ትጨምር በጌታ በኢየሱስ በኢየሱስ በኢየሱስ ይሄ ተጠረገ ይሁን የተገለበጠ የሆን ማርያም ከሌለች ኢየሱስ የለ፣ ኢየሱስ ከሌለ ስላሴነት የለም፣ ስላሴነት ከሌለ እግዚአብሔር የለም። እግዚአብሔር ለዚህ ሲኖዶስ አልተሰበሰበ እና የሚሰራው ኃይል ማን እንደሆነ እንድታውቀ ነው። ሲኖዶስ ለዚህ አይሰበሰበ። የሚሰበሰበው ኢየሱስ ነው። ቤዛ ሌላ ቤዛ የለም? እሷ ቤዛዊት አትባልም ሲባል ሲኖዶስ ወዲያው ተሰብስቧል። ሲኖዶስ ራሱ በመንፈስ ቅዱስ አይደለም የሚመራው በስልክ ነው። ሲኖዶስ የሚመራ በመንፈስ ቅዱስ ሳይሆን በስልክ ነው። ይሄ እራሱ አንድ ወንጀል ነው። ቤተክርስቲያን ለምን? ቤተ ክርስቲያን ከጥንት ጀምሮ የመጣው ቅዱስ ሲኖዶስ ስልጣነ ክህነቱን አፖስቶሊክ ሰክሴሽን ወንድ የሚመራ በቅዱስ መንፈስ ቅዱስ ነው የሚመራ ዛሬ ግን አይመራም። ኢትዮጵያ ሲኖዶስ በመንፈስ ቅዱስ አይመራ ብሎ እኔ ያስተማሪያለሁ። ማን ይጠይቀው ታዲያ ቤተሻ የህግ አካላት አላታ በስልክ ነው የሚመራ፣ አለ ስሙት። ያው በስልክ እንዴት ነው ነው በስልክ ነው አትሰበሰቡም፣ የሆነ ነገር አታርጉም፣ አለበዛ እናንተ ላይም እንጽፋለን እናወራለን ሲባል ከዛ በኋላ ይሰበሰባሉ። ተሰብስበው ምን ይበሉ፣ መጽሐፉ ላይ የለም። ኦኬ፣ በማስፈራሪ ሚሰበሰበው ቅዱስ ልጅ ተስፈራርቶ እንዲያግ ሲባል ነው የሚሰበሰበው። አለ ማን ጠይቀው ታዲያ ቅዱስ ሆስ ነው የሚያክል የብልሽ ተቋም በዚህ ልክ ሲያዋርድ ሲናገር፣ ማነው ሀይ የሚለው ታዲያ? ስለ ፍኖተ ጽድቅም እንደዚህ ብሏል። አሁን የበደሉት እሺ፣ በደሉ ከተባሉ ሰውየው ናቸው? ሰውየውን አልፎ ስቶ ስማ ጽድቅ ይዘጋ ነው። ፍኖተ ጽድቅ የሚባል ቴሌቪዥን እንዴ፣ ምን አደረገ ቴሌቪዥን ጣቢያው። የሚቀለው የትኛው ነበረ? በነገራችን ላይ ፍኖተ ጽድቅ ላይ እንደዚህ እንዴት ሲወራ እንዴት በዚህ ልክ ናቸው? ፕሮቴስታንት ማህበር የኦርቶዶክስ አየር ሰዓት የገዛው ከኢትዮጵያ ኦርቶዶክስ ነው። ሳይጠሩት አቤትስ ነው ይባላል። በጣም ሰዎች በቃ ሰዎች በጣም ሰዎች ናቸው። እና አሁን እዚያ አብዚያ ሰበከ ያለው ማን ነው? ኢየሱስ ነው። ኢየሱስ ክርስቶስ ነው ግን ክርስቶስን የሚገፉ ተቋማት ናቸው የተባለ ተገፎ የመሻይ የምትገኘው ግን ክርስቶስን ለመስበክ የወጣ ሰውዬ ክርስቶስን አጣሁት ብሎ የወጣ ሰውዬ ቤተክርስቲያን ውስጥ ምን እያደረገ ያለው እንደምትመለከቱት፣ እና ጌታ መንፈስ ወይ ይቅር ይበላ አንተ በቻለ ጸሎት እናድርግለን። ግን ይህን ነገር የሚመለከተው አካል ካለ ይህን ነገር አይቶ መልስ እንሰጥበት እንፈልጋለን። ማንም ይሁን ማንም ለዚህ ነገር መልስ እንሰጥበት በእግዚአብሔር ስም እንጠይቃቸዋለን።